ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ ትኩስ መረጃዎችን ይዘን ቀርበናል። የእለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደ ወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ እለቱ ዜናዎች እንገባለን። ሁቲዎቹ በቀጠናው ያንዣበበው ስጋት የየመን ሁቲ ታጣቂዎች በእስራኤል የቤን ጉሪዮን የአውሮፕላን ማረፊያ አቅራቢያ ለፈጸሙት ሚሳኤል ጥቃት እስራኤል ከባድ የአጸፋ እርምጃ እንደምትወስድ የሀገሪቱ ጠቅላይ ሚኒስትር ቤንጃሚን ኔታናዊ ተናገሩ። ሁቲዎች የምታሰለጥነው የምታስታጥቀው ኢራን ቅጣት እንደሚጠብቅ አዝተዋል። የሁቲ ታጣቂዎች ወደ እስራኤል ያስወነጨፉት ፓሊስቲክ ሚሳይል በርካታ መንገደኞችን የሚያስተናግደውን ማዕከላዊ እስራኤል በሚገኘው የቤንግሪን አውሮፕላን ማረፊያ አካባቢ ወድቆ በሰዎች በመንገድ በተሽከርካሪዎች ላይ ጉዳት አድርሷል። በረራዎች እየተስተጓጎሉ እንዲሰረዙ አድርጓል። በእስራኤል መገናኛ ብዙሃን የተለቀቀው ምስል እንደሚያሳየው ሚሳኤል ባረፈበት አካባቢ ትልቅ ጉድጓድ ተፈጥሯል። እስራኤል አካባቢውን በጥቁር ነጭ ጭስ ሸፍኖ ታይቷል። የእስራኤል ጦር በበኩሉ ከሁቲዎች የተተኮሰው ሚሳኤል በአየር ላይ ለማክሸብ ቢሞከርም እንዳልተሳካ የዚህ ምክንያት እያጣራ እንደሚገኝ ገልጿል። የእስራኤል መገናኛ ብዙሃን አሜሪካ ሰራሹ ታድ አሳራ ሚሳይል እና የእስራኤል ረጅም ርቀት ሚሳይል መከላከያ ቴክኖሎጂ ሁቲዎች ሚሳይል ማምከን እንዳልቻለ ዘገባው ተናግሯል። ከጥቃቱ በኋላ በረራዎች እንዲዘገዩ ተደርገው ወደ አውሮፕላን ማረፍ ያደረጉ የነበረው እንቅስቃሴዎች ታግደው ቆይተው ነበር። ሚሳኤሉ በእስራኤል ሰማይ ላይ ሲደርስ በተለያዩ የሀገር ክፍሎች የሚገኙ የአደጋ ጊዜ ደወሎች መጮህ ጀምረው ነበር። በአካባቢው የሚኖሩ ዜጎች ወደ አደጋ ጊዜ መጠለያቸውን እንዲገቡ የሚያሳስቡ ማስጠንቀቂያ ድምጾች ተሰምተዋል። ከዚህ በተጨማሪ በርካታ የአየር መንገደኞች ለጥቂት ቀናት በረራዎችን ማራዘም አስታውቀዋል። አውሮፕላን ማረፊያው ለአጭር ጊዜ በረራዎችን ያቋረጠ ቢሆንም ተመልሶ ስራ ጀምሯል። ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ሁቲዎች የሚፈጽሟቸው ጥቃቶች ጀርባ ሁሉ ኢራን እንዳለች ገልጸው እስራኤል በመረጠችው እና ባቀደችው ጊዜ ቦታውን በዋና አውሮፕላን ማረፊያ ላይ ለተፈጸመው ሁቲ ጥቃት ለሽብር አለቆቻቸው ለኢራን ምላሽ ትሰጣለች ብሏል። ጠቅላይ ሚኒስትር ሀገራቸውን በኢራን ላይ ጥቃት ለመሰንዘር የአሜሪካ ድጋፍ ለማግኘት እየሞከሩ እንደሆነ አልጀዚራ ዘግቧል። እስራኤል አሜሪካ በሁቲዎች ላይ በጋራ እርምጃ እንደሚወስዱ እንዲሁም እስራኤል በጋዛ የምታደርገው ማጥቃት እንደምትገፋበት ሀማስ የሚባል ቡድን በጋዛ ሕልውና እንደማይኖር በቪዲዮ ባስተላለፉት መልእክት ገልጿል። የመከላከያ ሚኒስትር እስራኤል ካትስ ሁቲዎችን ተባባሪዎች ከባድ አጸፋዊ ምላሽ እንደሚጠብቃቸው ዝተዋል። ጥቃት በፈጸመው የትኛው ማዕከል ላይ ሰባት እጥፍ የሆነ ምላሽ እንሰጣለን ብለዋል። የእስራኤል ሁቲዎች ጥቃት ሪጅብሌንስ ፓርቲ ሊቀመንበር ቤንጃሚን ጋንትዝ ሁቲዎች ለፈጸሙት ሚሳይል ጥቃት ዋና ተጠያቂ ኢራን እንደሆነች ተናግረው ባለስቲክ ሚሳይሎች ወደ እስራኤል የምትተኩሰው ኢራን ናት። በእስራኤል ላይ የተፈጸመው ጥቃት ቴሄራን ከባድ ምላሽ ሊሰጣት ይገባል ብለዋል። የዲሞክራቶቹ ፓርቲ ሊቀመንበር ያኢር ጎላን በበኩላቸው በሚሊዮኖች የሚቆጠሩ የእስራኤላውያን በድጋሚ በአደጋ መጠለያ ውስጥ ለመግባት ተገደዋል። እስራኤል ታጋቾችን እየሞቱ ነው። የኑሮ ውድነት በእስራኤላውያን አዳክሟል። ይህ ለመንግስት ትልቅ ጉዳይ መሆን አለበት። ታጋቾች ወደ ቤተሰቦቻቸው መመለስ፣ ጦርነት መቋጨት አለበት በማለት ተናግረዋል። የሁቲ ታጣቂዎች በማሰልጠን በማስታጠቅ የምታማው የእስላማዊቷ ሪፐብሊክ ኢራን ለእስራኤል ዛቻዎች ምላሽ ሰጥታለች። የሀገሪቱ የመከላከያ ሚኒስትር አዚዝ ናስርዛዲን እስራኤልም ሆነ አሜሪካ በኢራን ጥቃት ከሰነዘሩ ቴህራን ምላሽ እንደምትሰጥ አስጠንቅቋል። ሚኒስትሩ አሜሪካን ጽዮናውያን አገዛዝ ጥቃት የሚፈጽሙ ከሆነ ኢራን በወታደሮች ወታደራዊ ጣቢያዎችን ብሔራዊ ጥቅሞቻቸውን በሚጎዳ ጉዳዮች ላይ ጥቃት ትፈጽማለች በማለት ለኢራን ብሔራዊ ቴሌቪዥን ጣቢያ ተናግሯል። የየመን ሁቴዎች ጥቃት የሚፈጸመው በራሳቸው ውሳኔ እንጂ በኢራን አማካሪነት እንዳልሆነ ናትራልት ዴ ተናግረዋል። ከብሔርን ጉራይን አውሮፕላን ማረፊያ ጥቃት በኋላ የአሜሪካ ጦር በየመን ሀውቲ ይዞታዎች ላይ የሚፈጽመው የአየር ጥቃት አጠናክሮ ስለመቀጠሉ ተዘግበዋል። በሀውቲዎች የሚታዘዝ አል ሚስራሀን የቴሌቪዥን ጣቢያ ባሰራጨው ዘገባ አሜሪካ በአልጆቭ ግዛት ውስጥ በሚገኙ አልሃዛም ካብ እና አሻብ መንደሮች እንዲሁም በማሪብን ታሪር ግዛቶች ላይ ጥቃት መፈጸሟን ገልጿል። ጥቃቱን የፈጸሙት ሀውቲዎች ድርጊት አጠናክረው እንደሚቀጥሉ ልተው ወደ እስራኤል የሚበሩ የአየር መንገዶች በረራዎች እንዲያጤኑ አሳስበዋል። የቤን ጉሪዮን የአውሮፕላን ማረፊያ ላይ ተደጋጋሚ ጥቃቶች በመፈፀም በእስራኤል ላይ የመጠነ ሰፊ የበረራ ማዕቀብ እንዲኖር እንደሚያደርጉ አስታውቀው ታጣቂዎቹ ቃል አቀባይ ያህያ ሳሪ፣ ዓለም አቀፍ የአየር መንገዶች የቤን ጉሪዮን አውሮፕላን ማረፊያ ከዚህ በኋላ የደህንነት ዋስትና የሌለው ቦታ መሆኑን ሊያውቁ ይገባል በማለት የበራ ነገር ነገር እንዳያስቡ ታሳስበዋል። ሁቲዎች በእስራኤል በጋዛ እያካሄደች ያለችው ዘመቻ በመቃወም ለሐማስ ያላቸው ገንተኝነት ለማሳየት ወደ እስራኤል በተደጋጋሚ ሚሳይል ያስወነጭፋሉ። ነገር ግን የእስራኤል ጸረ ሚሳይል መከላከያ ስርዓት አልፈው መሬት ላይ የሚያርፉት ጥቂቶች ናቸው። በምላሹ አሜሪካና ዩናይትድ ኪንግደም የሁቲዎች ኃይሎች ኢላማ በማድረግ የየመንን ተከታታይ ጥቃት ፈጽመዋል። አማጽያን ከዚያ ሀገር ጋር ግንኙነት ያላቸው የሌሎች ሀገር መርከቦችን ኢላማ እያደረጉ ይገኛሉ። የአማጽ ጥቃት በርካታ የመርከብ ድርጅቱን በዓለም ባህር ንግድ ውስጥ በ15 በመቶ ድርሻ ያለው የቀይ ባህር መስመር እንዲጠቀሙ እያስገደደ ነው። አሜሪካ ካለፈው ራጋማሽ ወዲህ በየመን ሁቲ ተጠቂዎች ይዞት ላይ የመጣ መጠነ ሰፊ አየር ጥቃት እየፈጸመች ትገኛለች። አሜሪካ ጦር ማዕከላዊ እዝ በየመን ሁቲዎች ላይ ስለተፈጸመው ጥቃት ባወጣው ሪፖርት ጦሩ ካለፈው ወር ጀምሮ ስምንት መቶ በላይ አየር ባህር ላይ ዘመቻ ጥቃቶች መፈጸሙን ይፋ አድርጓል። በጥቃቶቹም በመቶች የሚቆጠሩ የሁቲ ተዋጊዎችና በርካታ መሪዎች ተገድለዋል ብሏል። በሁቲዎች ቁጥጥር ስር የሚገኙት አካባቢዎች ላይ መጠነ ሰፊ ጥቃት እንዲፈጸም ያዘዙት ፕሬዚዳንት ዶናልድ ትራምፕ ሁቲዎች ሙሉ ለሙሉ እንደሚደመሰሱ ዝተው እንደነበር ይታወሳል። ዶናልድ ትራምፕ ወደ ፕሬዚዳንት መንበር ከተመለሱ በኋላ የሁቲዎች ኃይሎች የውጭ ሽብርተኛ ቡድን በማለት ሰይሟቸዋል። የቀድሞ ፕሬዚዳንት ባይደን ግን በየመን ያለው ሰብአዊ ቀውስ ለማቃለል በሚል ይህንን የቡድን ፍረጃ አንስተውት ነበር። የመን ከ ዓመታት በላይ በቆየ እርስ በርስ ጦርነት የወደመች ሲሆን የሁቲ ታጣቂዎች ሀገሪቱን ሰሜን ምዕራባዊ ግዛት በዓለም አቀፍ እውቅና ካለው መንግስት ነጥቀው ከተቆጣጠሩ በኋላ በሳውዲ የሚመራው የአሜሪካ የሚደግፈው ጥምር የየመን መንግስት ወደ መንበር ለመንበላት ዘመቻ ከከፈተ በኋላ ጦርነቱ ተባብሷል። በየመን እየተካሄደ ያለው ውጊያ ከ150 ሺህ በላይ የሚሆኑ ሰዎች ሞት ምክንያት የሆነ ሲሆን በሀገሪቱ ከባድ ሰብአዊ አደጋን አስቀጥሏል። በዚህም 4.8 ሚሊዮን ህዝብ ለመፈናቀል እንዲሁም 19.5 ሚሊዮን ወይም ግማሹ የሀገሪቱ ህዝብ ሰብዓዊ እርዳታ ጠባቂ ለመሆን ተገዷል። እስራኤል ዋና ጠለቷ አደጋ በማትቆጣጠርበት ኢራን ይደገፋል የሚባለው በየመን ሰፊ ግዛት ተቆጣጥረው የሚገኙ የሁቲ ታጣቂዎች በእስራኤል ላይ የፈጸሙት ጥቃትም የየመን ቀውስም ሆነ የመካከለኛው ምስራቅ አለመረጋጋት የሚያባብስ እንደሚሆን ገልጸዋል። በ2019 የኢትዮጵያ ዓለም ፕሬስ ነጻነት እንድታስተናግድ በተመድ መመረጧን በማስታወስ ዘ ጋርዲያን የዛሬ ዘገባውን ጀምሯል። በዚህ ዝግጅት ላይ ወደ አንድ ሺህ ያህል ሰዎች ታድመው እንደነበር ጠቅሰው ያን ያኔ ስልጣን ከያዙ ገና አንድ ዓመት የሆናቸው ጠቅላይ ሚኒስትር አብይ አህመድ ለ10 ዓመታት ሰፍነ የቆየውን ጭቆና እንደሚወግድና ታይቶ የማይታወቅ የነጻነት ዘመን እንደሚወጣ ቃል መግባታቸውን አውስተዋል። ይህን ተከትሎ በስድስት በስደት ላይ የነበሩ ሚዲያዎች ወደ ሀገራቸው እንዲገቡ ጥሪታ የተደረገላቸው፣ ታስ የነበሩ ጋዜጠኞች እንደተፈቱና አዳዲስ የህትመት ውጤቶች እንደቀረቡ ገልጸው፣ ይሁን እንጂ ይህ በሆነው ከአንድ ዓመት በኋላ ቢጫ ዓመት በኃይሎች በተገ አመራሮች መካከል ጦርነት መቀስቀሱን የነበረው የፕሬስ ተስፋ ማብሮ እንደ ጨለመ የገለጹት ዘጋርዲያን ጋዜጠኞች ወደ ትግራይ ክልል ሄደው እንዳይዘግቡ መከልከላቸውን እንዲሁም በክልል ውስጥ የስልክ የኢንተርኔት ግንኙነት መቆረጡን አስረድተዋል። እንደ ሪፖርት ዊዝ አውት ቦርድ ሪፖርት በ2019 በዓለም 180 ሀገራት 110 ደረጃ ላይ ተቀምጦ የነበረችው ኢትዮጵያ በአንድ ዓመት ወደ 145ኛ ደረጃ ዝቅ ማለቱን አስታውቋል። እንደ ኢትዮጵያዊ ስሙ እንዳይጠቀስ የፈለገ ጋዜጠኛ ለዘጋርዲያን ሲናገር በዛኔ ላይ ችግር የተፈጠረ ልክ ጦርነት ስትቀሰቀሰ ጊዜ ነበር ብለዋል። ጨምሮም በወቅቱ የኢትዮጵያ ወደ እርስ በርስ ጦርነት እየገባች መሆኑን የሚገልጽ ጽሁፍ ሳቀር በመንግስት አክቲቪ ውጭ እንደታቀቅ ፓሪና የሲአይኤ ወኪል አድርገው በመሳል ዘመቻ ከፍተውብኛል። እነዚህ ሰዎች በመቶች የሚቆጠሩ ተከታይ ባለው ማህበራዊ ሚዲያቸው ላይ ፎቶን ጭምር ሲያሰራጩ ነበር ያለው ሲሆን፣ ይህንን የኦንላይን ዘመቻ ወደ አካላዊ ጥቃት ተሻግሮ እርግድ እያዛቻ እንደደረሰበት ተናግረዋል። ጋዜጣው ዘገባውን ሲቀጥል የትግራይ ጦርነት ከተቀሰቀሰ ወዲህ ቢያንስ 53 ጋዜጠኞች አገር ጥለው መሰደዳቸውን ገልጸው ከ2019 ወዲህ ከ200 በላይ ጋዜጠኞች መታሰራቸውን አስረድተው የትግራይ ጦርነት ካበቃ በኋላም በሌሎች የሀገሪቱ ክፍሎች ግጭት በመቀጠሉ በሚዲያ ላይ የተጣሉ ክልከላ እንደቀጠለ የገለጹት ጓርዲያን በአሁኑ ወቅት በኢትዮጵያ ውስጥ አስራ ሁለት ጋዜጠኞች በእስር እንደሚገኙ ጠቁሙ። ወይም ከአፍሪካ ሁሉ ጋዜጠኞች መገደላቸውን አስረድተው አንደኛው የትግራይ ቲቪ ጋዜጠኛው ዳዊት ከበደ አርአያ ሲሆን ባልታወቁ ታጣቂዎች በመኖሪያ ቤቱ አቅራቢያ መገደሉን ያውሰው ጋዜጠኛው ሌላኛው የድምጸ ወያኔ ጋዜጠኛ በድሮን ጥቃት ቤቱን ማለፉን ጠቅሷል። ዘገባው ሲቀጥል በኢትዮጵያ ውስጥ አሁን ላይ በርካታ ሚዲያዎች መዘጋታቸውን ገልጠዋል። ኢኮኖሚስት፣ የኒውዮርክ ታይምስ ጋዜጠኛ ከሀገር መባረራቸውን አስረድተው አንድ ጋዜጠኛ ወደ ጅቡቲ ከተሰደ በኋላ በሽብርተኝነት ክስ ተጠርጥሮ ታስሮ ወደ ኢትዮጵያ መመለሱን አሁን ደግሞ ከእስር ላይ እንደሚገኝ አስታውቀዋል። የሲፒጄ አፍሪካ ተወካይ ሙቲክ ሙምባ ሲናገረው መንግስት ዘገባዎችን ለማፈን የሽብርተኝነት ህግንና የአስቸኳይ ጊዜ አዋጅን በተደጋጋሚ ሲጠቀም ይስተዋላል ብለዋል። ባለፉት ዘጠኝ ወራት አንድ ቢሊዮን ዶላር የውጭ ምንዛሬ ለአምራች ኢንዱስትሪ ማቅረብ ተችሏል። ለአምራች ኢንዱስትሪ 43 ቢሊዮን ብር ብድር ማቅረቡን ተችሎ የአሰራር ክፍተቶች በመቅረብ በ2017 በጀት ዓመት ወራት 1 ቢሊዮን ዶላር የውጭ ምንዛሬ ለአምራች ኢንዱስትሪ ማቅረብ መቻል ነው። የኢትዮጵያ ንግድ ፕሬዝዳንት አቤ ሳኖ ነው ገለጹ። ኢትዮጵያ ታምርት ንቅናቄ ቀዳሚ ቅንጅታዊ የአሰራር የአምራች ኢንዱስትሪ ምርታማነት ተወዳዳሪነት ማሻሻል በሚል ሀሳብ በአዲስ አበባ ዓለም አቀፍ ኮሙኒኬሽን ማዕከል ውይይት እየተካሄደ ይገኛል። በውይይቱ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ የአሰራር ክፍተቶችን በመቅረብ በ2017 ዓ.ም ዘጠኝ ወራት 1 ቢሊዮን ዶላር የውጭ ምንዛሬ ለአምራች ኢንዱስትሪ ማቅረብ ተችሏል ይህም ከአምናው ተመሳሳይ ወቅት አንጻር በ12 በመቶ እድገት እንዳለው ገልጸው ባንኩ ከተሰጠው ብድር 21 በመቶ የሚሆነው ለአምራች ኢንዱስትሪ የቀረበው ለዘርፉ ከሚያስፈልገው መጠን አንጻር በቂ ባይሆንም ከፍተኛ ለውጥ ማሳየቱን ተናግሯል። በሌላ በኩል ለአምራች ኢንዱስትሪ እየቀረበ ያለው ብድር በአነስተኛ ወለድ ሲሆን በተያዘ ዓመት 43 ቢሊዮን ብር ብድር ለአምራች ኢንዱስትሪ ማቅረብ ተችሏል። ከአምናው አንጻር 9 95 በመቶ ሁለ እድገት አሳይቷል። ባንኩ ጀማሪ ቢዝነስ አንቀሳቃሾች፣ ስራ ፈጣሪዎች ለማበረታታት ልዩ ትኩረት ሰጥቶ እየሰራ እንደሚገኝ የተናገሩት ፕሬዚዳንቱ ዘርፉን ለመደገፍ እስከ 10 ቢሊዮን ብር ብድር እየቀረበ ስለመሆኑን አንስቶ የአምራች ኢንዱስትሪ ዘርፍ በእውቀት ከመምራት ረገድ ያለው ውስንነት ለመቅረፍ መስራት እንደሚገባ ገልጿል። በተመሳሳይ ዜና የጠቅላይ ሚኒስትር አብይ አህመድ መልእክት ዛሬ በኢትዮጵያ ጉብኝት በማድረግ ላይ ካሉት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ካሳር ጋር በኢትዮጵያ እስራኤል ግንኙነት ላይ ፍሬያማ ውይይት አካሂደዋል። ሁለቱ ሀገሮች በታሪክ ስረ መሰረት ላይ የተገነባ ረጅም ዘመን የቆየ ግንኙነት ዛሬም ቀጥሏል። ዛሬ ትብብራችን በኢኮኖሚ፣ በፖለቲካ፣ በዲፕሎማሲያዊ፣ ማህበራዊ እና በሌሎች መስኮች ላይ ተጠናክሮ ቀጥሏል ብለዋል። ኢትዮ እስራኤል ቢዝነስ ፎረም በአዲስ አበባ መካሄድ ጀመረ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኢትዮጵያ እስራኤል ቢዝነስ ፎረም ላይ እንደገለጹት ሁለት ሀገራት በኢንቨስትመንት በንግድ ያላቸውን ትብብር ለማጠናከር የቢዝነስ ፎረም የጎላ ፋይዳ ያለው በግብርና፣ በቴክኖሎጂ፣ በንግድ፣ በውሃ አስተዳደር፣ በጤና መሰል ዘርፎች የጋራ እንደሚሰሩ ተናግረው የሁለት ሀገራት ወዳጅነት የህዝብ ለህዝብ ግንኙነት ያጠናክራል ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው የኢትዮጵያ እስራኤል የሁለትዮሽ ግንኙነት ዘመን ያስቆጠረ ነው። ሀገሪቱ በተለይ ኢኮኖሚ፣ ዲፕሎማሲ ያላቸው ትብብር እያጠናከሩ መምጣታቸውን ገልጠው በሁለት ሀገር መካከል ያለው ኢንቨስትመንትና የንግድ ትብብር አዲስ ምዕራብ መከፈቱን በአብነት ጠቅሰው መንግስት ያደረገው ሀገራዊ ሪፎርም ተከትሎ ኢትዮጵያ በአፍሪካ ተመራጭ ኢንቨስትመንት መዳረሻ የሆነች መምጣቷን ገልጸው በአሁኑ ወቅት ሁለት በሀገሪቱ ኢኮኖሚ ዲፕሎማሲ ላቅ ትብብር እየተሸጋገረ ይገኛል። በሁለቱ ሀገር መካከል ያለው ኢንቨስትመንት የነክ ቴክኖሎጂ ሽግግር ለማጠናከር መሰል መድረኮች ጠቃሚ መሆናቸውን ገልጸው በፎረሙ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ፋርም ጨምሮ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቲዎስ፣ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ፣ የመስኖ ቆላማ አካባቢዎች ሚኒስትር አብርሃም በላይነ፣ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታየ፣ የኢትዮጵያ እስራኤል አምባሳደር ዶክተር አብርሃም ንጉሴ እንዲሁም ተጋባዥ እንግዶች ተገኝተውበታል። 110 ሺህ የሚጠጉ ህብረት ስራ ማህበራት ቢገኙም በፈለግነው ልክ ማህበረሰብ ችግሮች እየፈቱ አይደለም ተባለ። የማህበረሰብ ኢኮኖሚ ችግሮችን በህብረት ስራ ማህበራት በኩል በሚገባ መጠን እየተፈቱ አለመሆኑን የአራዳ ኤፍ ኤም የገለጸው ኢትዮጵያ ህብረት ስራ ኮሚሽን በሚደራጁበት ማህበረ ኢኮኖሚ ችግሮች የመፍታት ቀዳሚ አላማ ማሳካት እንዲችል ኮሚሽኑ እየሰራ ነው ስንል ኮሚሽን ጽህፈት ቤቱ ኃላፊ አምባይ ወልዴን ጠይቀናል። ኃላፊ በምላሹ ማህበራት ማደራጀት አዋጅ መሰረት የሚደራጁት እነዚህ ማህበራት ቁጥራቸውን ያህል አስተዋጽኦ እንዲሮቸው የሪፎርም ስራ በማከናወን ላይ እንደሆነ አስረድተዋል። አመርቂ ውጤት ያላስገኙት ከህግ አሰራር አደራጅነት ከአመራር የፋይናንስ ችግሮች አንጻር መሆኑን ያብራሩት የኋላ አስተዋጽኦ ማበርከት እንዲችሉ ተመሳሳይ ዘርፍ ውጤት ያላቸው ወደ አንድ አምጥተው በማጣመር ከፍ ያለ አቅም እንዲፈጠር ማስቻል ላይ ትኩረት ሰጥተዋል ብለዋል። በህብረት ስራ ማህበራት የማይፈቱ ችግሮች ለመፍታት ዩኒየን የተባሉ አደረጃጆች ሲሆን በሀገር አቀፍ ደረጃ ቁጥራቸው 410 እንደሚደርስ ገልጿል። የቮልቮ መኪና ሽያጭ በሚያዝያ ወር 11 በመቶ ቀንሷል ተባለ። የቮልቮ ተሽከርካሪ አምራች በሚያዝያ ወር 58781 መኪኖች በመሸጥ ከአንድ ዓመት በፊት ከነበረው 11 በመቶ ቅናሽ አሳይቷል ሲል በስዊድን መቀመጫ ያደረገ ኩባንያ ሰኞ እለት ገልጿል። በቻይና ጂሊ አብላጫ ባለቤትነት የተያዘው ቮልቮ መኪና ባወጣው መግለጫ ሙሉ በሙሉ ኤሌትሪክ የሚሰሩ መኪኖች ሽያጭ በ32 በመቶ እየቀነሰ ሲሆን ይህ ከጠቅላላው ሽያጭ መጠን 20 በመቶ ይይዛል። ቀደም ባሉት ጊዜያት ኩባንያ አክሲዮኖቹ በ200 ቀንሶ በአጠቃላይ በኤሌትሪክ የሚሰሩ መኪኖች ሽያጭ እንዲሁም ፕላንድ ኢን ሃይብሪድ ጨምሮ ከጠቅላላ ሽያጭ 45 በመቶ ድርሻ በመያዝ በ16 በመቶ ቀንሷል። የቮልቮ መኪና ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አንዲት ታሪፍ ጫና ውስጥ ሆኖ መኪናው ለአሜሪካ ሸማቾች መስጠት ለመቀጠል በሚሞክሩት ወቅት ከጀይሊ ጋር በመተባበር ወጪውን መቀነስ ያለው ተግባር በማጣመር ላይ ይገኛል። በስዊድን ላይ የተመሰረተው ኩባንያ ከአውሮፓ አቻዎች ጋር መሆን የቻይና ደንበኞችን ለማሸነፍ ይፈልጋል። ሆኖም ግን የበለጠ ተመጣጣኝ የኤሌክትሪክ ተሽከርካሪ ከሚያቀርቡ ሀገራት ውስጥ አውቶሞቢሎቹ ከፍተኛ ውድድር እየገጠመው ይገኛል። ኩባንያው በክልል ሽያጭ ዝርዝር መረጃ ግን አልሰጠም። በምትኩ ፔትሮሊየም ሱዳን ከኢትዮጵያ ለምትገዙ የኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ ኤነርጂ ሚኒስተር ማረጋገጠቸውን የሱዳን ዜና ምንጮች ዘግቧል። ኢትዮጵያ ሱዳን ጦርነት ላይ እያለች የኤሌክትሪክ ኃይል ስታቀርብ መቆየቷ ይታወቃል። ሆኖም የሱዳን ባለፉት ወራት ዓመታት ከኢትዮጵያ ለገዛቸው ኤሌክትሪክ ኃይል ገንዘብ እንዳልከፈለችና ወደ ሱዳን የሚላኩ ኤሌክትሪክ ኃይል መቀነሱ የኢትዮጵያ ባልጣን ካሁኑ ቀደም ተናግረው ነበር። ይህ በእንዲህ እንዳለ ሱዳን ከግብጽ 300 ሜጋዋት ኤሌክትሪክ ለማግኘት የሚያስችላት ፕሮጀክት መገንባት ላይ ይገኛል። እንደ ዋዜማ ዘገባ ግብጽ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛው ጅቡቲ በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ ማድረግ ላይ ናት። የትግራይ ልማት ማህበር ጉባኤ በውዝግብ ሲቋረጥ ምርጫው እንደገና እንዲካሄድ ተደርጓል። የሲቪል ማህበረሰብ ድርጅት ባለስልጣን በትግራይ ልማት ማህበር ተልማ በቅርቡ በመቀሌ ከተማ ያካሄደው ሮተኛ ጠቅላይ ሌጉ ጉባኤ በከፍተኛ አፈጻጸም ችግሮች ምክንያት መጠናቀቁን አስታውቋል። በተለይ የስራ አመራር ቦርድ አመራሮች ለመምረጥ በተደረገው ሂደት ላይ በተፈጠረው አለመግባባት ጉባኤ ያለ ስምምነት በመቋረጡ ባለስልጣኑ አዲስ ምርጫ እንዲካሄድ አዟል። ባለስልጣኑ ባወጣው መግለጫ እንዳመለከተው ጉባኤው ከመጀመሪያው ጀምሮ ተሳታፊዎች በመምረጥ ረገድ ጉልህ የሆነ ችግሮች የታዩበት ሲሆን ይህ ጉዳይ ለትልማ አመራሮች በተደጋጋሚ ቢገለጽም ጉባኤው በዚህ ችግር ቀጥሏል። የጉባኤው መጨረሻ አጀንዳ የነበረው የስራ አመራር ቦርድ ምርጫ ላይ ተሳታፊ መካከል መግባባት ሳይፈጠር በመቅረቱ ጉባኤው ያለ ስምምነት የተቋረጠ ሲሆን የተወሰኑ ተሳታፊዎች ጉባኤውን ጥለው መውጠታቸው ካፒታል ከመግለጫው ተመልክቷል። ባለስልጣኑ ይህንን ሁኔታ ማህበረሰቡ ወደ መከፋፈል ሊያመራ ህብረተሰቡን የሚሰጠውን ጥቅም ሊያስተጓጉል እንደሚችል በመገዘብ የስራ አመራር ቦርድ ምርጫ በአስቸኳይ እንዲስተካከል አስፈላጊ የሆኑ ርማቶች እንዲደረጉ ባለስልጣኑ አሳስበዋል። ይህን ተቀጥሎ ከዚህ ቀድሞ በተካሄደው ምርጫ ጋር ተያይዞ የሚከናወኑ ማናቸውም ተግባር ባለስልጣኑ ዘንድ እውቅና እንደሌላቸው በግልጽ አስታውቋል። ባለስልጣኑ የትልማስሮ ሁለተኛ ጠቅላላ ጉባኤ ስራ አመራር ምርጫ ቦርድ በህግ ፊት እውቅና እንደሌለው ተቀባይነት እንደሌለው አጽንቶ ሰጥቷል። ከዚህም ቦርድ ምርጫ ጋር ተያይዞ የሚከናወኑ ማንኛውም ተግባራት፣ የፋይናንስ እንቅስቃሴ፣ ሌሎች ውሳኔዎች በህግ የሚያስጠይቁ እንደሚሆኑ በጥብቅ አስጠንቅቋል። ኢትዮጵያ የኒው ዲቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገለጸ። የኢትዮጵያ ብሪክስ አባል ሀገር በ2015 በተቋቋመ ዩኤን ዲቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱን ተገለጸ። ባንኩ የኢትዮጵያ አባል ለመሆን የሚያስችላትን የድርድር ሂደት እንድትጀምር ጋብዟል። ይህ ለኢትዮጵያ ባለብዙ ወገን ዲፕሎማሲ ትልቅ ስኬት የሚባል መሆኑን ተመልክቷል። በቻይና የኢትዮጵያ አምባሳደር ተፈራ ደርበው በመጋቢት ወር 2017 በባንኩ ፕሬዚዳንትነት ዴልማ ሩሲፍ ጋር መወያየታቸው ይታወሳል። በውይይቱም ኢትዮጵያ ለባለ ብዙ ወገን የፋይናንስ ትብብር ከባንኩ ጋር የተለያዩ መስኮች በትብብር ለመስራት ቁርጠኝነት እንደሆነች መግለጿን በቤጂንግ የኢትዮጵያ ኤምባሲ ያመለክታል። ኒው ዲቨሎፕመንት ባንክ 2018 በብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ የብሪክስ አባል ሀገራት የተቋቋመ ባለ ብዙ ወገን ልማት ባንክ ሲሆን ተደራሽነቱን በማስፋፋት በ2021 አልጄሪያ፣ ባንግላዴሽ፣ ግብፅ፣ የተባበሩት አረብ ኤምሬት፣ ኡራጋይ ባንክ አባልነት ተቀላቅሏል። ባንኩ ለመሰረተ ልማት እና ዘላቂ የልማት ፕሮጀክቶች በብሪክስ በሌሎች ሀገራት ሀብቶች በማሰባሰብ ኃላፊነት የተሰጠው ሲሆን በ204 በመገባደጃ ላይ ለመቶ የተለያዩ የልማት ፕሮጀክቶች በአጠቃላይ 19 ቢሊዮን ዶላር ገደ ለመበጀት አስደቋል ኒው ዴቨሎፕመንት ባንክ ዋና መስሪያ ቤቱ ሻንጋይ ቻይና ያደረገ ሲሆን በእያንዳንዱ መስራች አባል ሀገራት ውስጥ ቅርንጫፍ ቢሮዎች አሉት ሰብስክራይብ ሼር ላይክ ኮመንት በማድረግ ትብብራችሁ አይለየን እናመሰግናለን